መልስ ናት። ተጀመረ ቤተ ክርስቲያን መልስ አላት ብቻ ሳይሆን ራሷም ቤተ ክርስቲያን መልስ ናት ብለን ይህንን መርሃ ግብር በተከታታይ ይዘንላችሁ እየቀረብን ያለ ነው። ለዛሬ መነሻ የሆነን ቪዲዮ ይሄ ነው። ተከታትለነው ስንመለስ ሊቃውንቱ ምላሽ ይሰጡበታል። ሃይማኖት አልወድም በጣም ሃይማኖት የትም ውስጥ እንዳትከቶኝ። ኔ እኔ የምከተለው መስቀሉ ላይ ያለው ክርስቶስን ለእኔ ሞተልኝን ለእኔ ያዳነኝን እንጂ ሃይማኖትን በፍጹም የምጠየፈው ነኝ። እኔ አሁንም ደጋግሜ እናገራለሁ፣ እጠየፋለሁ። ሃይማኖት አልወድም። ለምን? ሰውን የሚከፋፍል፣ ሰውን የሚያሳድ ክርስቶስን ብቻ ነው የማምነው አለ። ስም አልሰጠውም እንጂ ያን ካመነ እኮ ሃይማኖት ይባላል። እኛስ ምን አልን? ክርስቶስን አምላክ ወልደ አምላክ ብሎ ማመን የአብ ልጅ የማርያም ልጅ ነው። የማርያም ልጅ የአብ ልጅ ነው ብሎ ማመን እኮ ሃይማኖት ነው። እሱ ግን ሃይማኖት መጠሪያ መሆኑን አላወቅም። የሚታየውንና የማይታየውን ዓለም ካለ መንወር ወደ መንወር አምጥቶ የፈጠረ ፈጣሪ አለ ብሎ የሚያምን ሰው እርሱ ሃይማኖት አለው እንላለን። አንዳንድ ሰዎች የሰለስቱ ምዕትን የአባቶቻችን በረከታቸው ይድረሰን፣ ጥሎታቸው ይጠብቅንና ወሰኑ ወሰሩ ሃይማኖት ረድተተ የሚላል ምን ማለት ነው? የጸናቸውን፣ የቀናቸውን፣ የጎላቸውን ሃይማኖት ሰሩ የሚል ነጠላ ተርጎም ይዙና ሃይማኖትን እኮ ሊቃውንት ተሰብሰበው የፈጠሩት ነው ብለው ሰነፎች ያወራሉ። ይህ ማለት ሊቃውን ተሰብሰበው ሃይማኖት ፈጥረዋል ማለት አይደለም። ስላሴን አንድ ሶስትም እናድርጋቸው እግዚአብሔር ወረደ ተወለደ ብለን እንፍጠር ብለው አይደለም የሚፈጠሩት። ይሄ የተቀበልነው ነው እንጂ የፈጠር ነው አይደለም። ምን ማለት ነው ይሄ ሲባል? ከዚህ አትለፉ ከዚህ አትትረፉ ብለው ለሰጡን እርስት ሃይማኖት ወሰን ድንበር ለክ አስቀመጡለት እንጂ አባቶቻችን ሃይማኖት አልፈጠሩም። ሃይማኖትን የሰጠ እግዚአብሔር ነው፣ የተቀበልነው ነው ከእግዚአብሔር ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምንድን ያለው? ወዘን በለ አሚንሰ ይስካል ያስመሩ ወለ እግዚአብሔር ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። እኛ በአንዲት ኦርቶዶክስ ተዋሕዶ ሃይማኖት የምናምን ሰዎች ሃይማኖትን የሚከፋፍል ነው አንለውም። ምክንያቱም ክርስቶስ ሲያስተምር ልጅን ከአባቱ አባትን ከልጁ ምራትን ከአማቷ አማቷን ከምራቷ ልለይ መጥቻለሁ የተባለው በወንጌል ምንድን ሲባል በእምነት ነው። አባት ያምንና ልጅ ካላመነ ከአባቱ በህብረት ይለያል። ከአባቱ ሃይማኖት ሲወጣ ደግሞ ከእግዚአብሔር ጋርም ይለያል ምራትን ከአማቷ ልለይ መጥቻለሁ ማለት ወይ ምራት ታምናለች ወይ አማት ታምናለች። አንደኛው ከቀረ ይለያል። ይሄንን ነው ሰይፋ መጣው የሚለው እንጂ ሰይፍ ከክርስቶስ ሊያስተምር አልመጣም። ሃይማኖት ከፋፋይ ነው ነው ያለው አደለ? የሚከፋፍለው ግን ህዝብና ህዝብን አይደለም፣ በነገድ አይደለም፣ በቋንቋ አይደለም። ከማያምኑ ሰዎች ነው የሚለየው። ከኛ ሃይማኖት ውጭ ካሉ ምንም ይከተል ድንጋይ የሚያምልክ ዛፍ የሚያምልክ ባህር የሚያምልክ ከነሱ ሁሉ ጋራ በፍቅር እንድንኖር መጽሐፍ ቅዱስ ይዘናል ወእመሰ ይትከሀለክሙ ምስለ ሁሉ ሰብ ተአሃው ቢቻላችሁስ አልቅዱስ ጳውሎስ ከሰው ሁሉ ጋር በፍቅር ኑሩ ነው የሚለን። የትኛው ሃይማኖት የሚከፋፈሎች ብርሃን ከጨለማ ህብረት የለውም። እውነት ነው። ጣዖት ከታቦት ጋር ህብረት የለውም። አዎ፣ በዚህ እንለያለን። በሰብና ደረጃ፣ በሀገራዊ ጉዳይ፣ አንድ በምንኖራቸው ጉዳይ ግን ምን ተብለናል? ምስለ ሁሉ ሰብት አሁ፣ ቢቻላችሁስ ከሰው ሁሉ ጋር በፍቅር ኑሩ ተብለናል። የኦርቶዶክስ ተዋህዶ ሃይማኖት ልጆች ተከታዮች የሆን አደለም በስጋ ከሚመስሉን እነዚህ ሰዎች እኮ ወንድሞቻችን ናቸው። ቅዱስ ጳውሎስ ምን ብሏል? ወመንገለ ርየሰ አሀዊ ነሙንቱ ወመንገለ ሃይማኖት ወመንገለ ወንጀልሰ ጸር ነሙንቱ። በያይቆ በአባታችን በኩል ወገኖቻችን ናቸው። አሁን ይህን ሲናገር የነበር ወንድማችን በአዳምና በሔዋን በኩል ስጋችን ነው፣ እንወደዋለን። እሱን አንጠላ፣ እምንጠላው ሐሳቡን ነው። ዲያብሎስ በእሱ ልቡና አድሮ የተናገረውን የክደት ሀሳብ እንጸየፈዋለን። እሱ አልገባውም እንጂ ወንድማችን ግን የስጋችን ቁራጭ አጥንታችን ፍላጭ ስለሆነ እንወደዋለን፣ እንጸልይም አለን ልቡናውን እግዚአብሔር እንዲመልስለት። ይህ ነው ሃይማኖት አይደል? የሚከፋፍል አይደለም። ከሰው ልጅ ጋር ይቅርና ከእንስሳቱ ከአራዊቱ ጋር አብረው ኑሯን። አባቶቻችን አባቶቻችን ገዳማውያኑ ከዓለም ወደ ገዳም ሲወጡ ሰውን ጠልተው አይደለም። ከዓለም ጫጫታ ለመውጣት ነው። ከሰው ልጆች ጋር የሚሸሹት ጸሩ እንዳይበዛባቸው ነው። ሄደው ግን በገዳሙ በበዓታቸው ሲኖሩ ከአንበሳው ጋር ከነምሩ ጋር ህብረት ፈጥሮ ይኖራሉ። አባታችን አቡነ ገብረ ቅዱስ ከአንበሳውና ከነምሩ ጋር አብረው ለመኖር ያበቃቸው ምንድን ነው? ከተባ ሃይማኖት ነው። ሃይማኖት ያለው ሰው አይደለም ከሰው ልጅ ጋር ይቅርና ከአራዊቱ ከአናብስቱ ጋር አብሮ እንዲኖር ያደርገዋል። ከስነ ፍጥረት ጋር፣ ከእግዚአብሔር ጋር፣ ከሰው ልጆች ጋር በፍቅር ተሳስረን እንድንኖር የሚያደርግን ሃይማኖት ነው። እግዚአብሔር አምላካችን ሲናገር ምንድን ያለው እኛ አንድ እንደሆን እነሱ ምን አደርጋቸው ነው አንድ አድርጋቸው። ስለዚህ አሁን ልጁ እንዳለው ለምሳሌ እኔ የእግዚአብሔርን አምላክነት አምኜ፣ ግን በቃ እኔ ከሃይማኖት ውጭ ነኝ፣ ኦርቶዶክስ እንትን እንትን የሚባል ውስጥ አልገባም ግን አሁን የተባለው በሙሉ መጽሐፍ ቅዱስ ያለውን አምናለው ቤቴ ሆኜ ነው የማመልከው ብልስ አይቻልም። አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ አስር ከዚህ መንጋ ያልሆኑ ሌሎች በጎች አሉኝ፣ እነሱንም አመጣቸው ዘንድ ይለኛል ይገባኛል። ለምንድ ነው ወደዚህ መንጋ ላመጣቸው ይገባኛል ያለው ወደዚህ ህብረት ማለት እኮ ነው፣ ወደ ቤተ ክርስቲያን ህብረት፣ በደሙ ወደ መሰረታት ህብረት፣ በቅዱስ ጴጥሮስ ምስክርነት አንተ ውእቱ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር ልጅነህ ብሎ ሲመሰክርለት የክርስቶስን አምላክነት ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘስጋ ወደም አላ አቡዬ ዘበሰማያት የዮና ልጅ ስምዖን ሆይ አንተ ንኡር ክቡር ነህ። ይህን የተናገርኸውን አንተ የሕያው እግዚአብሔር ልጅ ነህ ብለ የመሰከርኸውን ምስክርነት የሰጠኸውን እምነት ያመንኸውን ሃይማኖት የገለጠልህ ስጋና ደም አደለም የገለጠልህ በሰማይ ያለ አባቴ ነው ብሎ የተናገር ስለዚህ በዚህ ላይ የተመሰረተቸዋ ቤተክርስቲያን ህብረታዊት ናት። ወደዚህ ህብረት መግባት አለበት። ከዚች ቤተ ክርስቲያን ህብረት መውጣት ከክርስቶስ መለየት ነው። ከግንዱ የተለየ ቅርንጫፍ በራሱ ብቻውን ህይወት ሊኖር አይችልም። ከግንዱ የተለየ ቅርንጫፍ በራሱ ህይወት እንደማይኖረው ሁሉ ከዚች ኦርቶዶክሳዊ ተዋህዶ ሃይማኖት ቤተ ክርስቲያን ህብረት ውጭ የሆነ ሰው ብቻውን በቤት ዚይነት ዘግቼ አመልካለው የሚል ከሆነ ይህ የግል እይታ የለም ለመዳን ከሰማይ ጋር ህብረት ያላት ቤተክርስቲያንን አሜን ብሎ መቀበል በክርስቶስ ደም የተመሰረተች ክርስቶስ መሰረቷ ክርስቶስ ጉልላቷ የሆነችውን ቤተክርስቲያን ወነአምን ባህቲ ቅድስት ቤተክርስቲያን ብሎ አምኖ ተቀብሎ ቤተክርስቲያን በውስጧ የምትፈጽማቸውን ስርዓት አምልኮና ሚስጥራትን ተካፋይ የሆነ ሰው የስላሴ ልጅ ሆኖ መንግስቱን ይወርሳል። የግል ሃይማኖት የሚባል የለም። አሁን ይሄ ሰው የግል ሃይማኖት ፈጥሯል። የግል ጌታ አለ? የግል ሃይማኖት አለ? የለም። የግል ቤተክርስቲያን አለ? የለም። የእግዚአብሔር አንድነቱን ሶስትነቱን መውረድ መወለዱን ብቻ አንድ ሰው አምኖ ይድናል? አይድንም። ለምን ሚስጥራቱን መፈጸም አለብን? ሚስጥራት የምንላቸው ማመን፣ መጠመቅ፣ በቅብዓ ሜሮን መክበር፣ ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። ይህን ያላደረገ ሰው መውረድ መወለዱን አንድነቱን ሶስትነቱን ቢያምን አይድንም። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ኒቆዲሞስ የኦሪቱ ምሁር ከክርስቶስ ዘንድ ቀርቦ ሲማር መምር ሆይ ከተማ ልታስተምር እንደመጣ እናውቃለን፣ ብሎ በተራ መምርነት አየው። እውነት እውነት ላለው ብሎ ወደ ቀጥታ ያስገባው ወደ ሚኒስትር ጥምቀት ነው። እውነት እውነት ላለ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግሥት አያይም፣ እንኳን መግባት በይ እንኳን አያያትም። እንዴት ይብሉ አለ ኒቆዲሞስ። ሰው ካረጀ ከሸመገል በኋላ ዳግም ወደ እናቱ ማይጠን ገብቶ ሊወለድ ይችላል አለው። አይ መወለድክ ማነገር የምትወለድበን ተወልደ ዳግም እማይ መንፈስ ቅዱስ ከውሃና ከመንፈስ ቅዱስ ሰው ዳግም ካልተወለደ የእግዚአብሔር መንግስት አያየትም። ስለዚህ መወለጀው ምንድነው ነው ማየገቦና አብራ ከመንፈስ ቅዱስ ከማየገቦው ከአብራ ከመንፈስ ቅዱስ ስንወለድ የስላሴ ልጆች እንሆናለን። ልጆች ስንሆን እርስቱን መንግስተ ሰማያት እንወርሳለን። ልጅ ካልሆን ግን እርስ አንወርስም። እርስ ለልጅ ስለሆነ ያልተጠመቁ ሰዎች ወይንም በእኛ ሃይማኖት ያልታቀፉ ሰዎች የእግዚአብሔር ፍጥረታት ናቸው ልጆች ግን አይደሉም። ምክንያቱም ልጅነት በጥምቀት እንጂ በመፈጠር አይገኝምና። ስለዚህ ሰባቱን ምስጢራት ለመፈጸም ምን ታስፈልጋለች? ቤተክርስቲያን ታስፈልጋለች። ክህነት ያስፈልጋል። ክህነቱ ቤተክርስቲያንን ይቀድሳል። በተቀደሰችው ቤተክርስቲያን ልጅነትን ሀብተ ወልድና ስመክርስትና እናገኛለን። በእነዚህ ምስጢራት በኩል ያላለፈ ሰው የስላሴ መንግስት አያይም። እንዳለው እሱ የግል ጌታ የግል አዳኝ የለም። አባታችን ሆይ በሉ አይደል ያለ አባቴ ሆይ በሉ ለምን አላለም? የግል አባት የለንማ የዕለት እንጀራይን ስጠኝ ሳይሆን፣ ስጸል ምንድን ነው የዕለት እንጀራችንን ስጠን። ይህን ጸሎት እያንዳንዱ አዳማዊ ፍጥረት ሲጸልይ፣ አንዱ ለአንዱ ይጸልያል። ከዚህ የበለጠ ፍቅር አለ? ከዚህ የበለጠ ህብረት አለ? ጠላት ቢራባ ብሎ እኮ ነው የሚለው ሃይማኖታችን፣ አይደለም ጠላት ቅር ጠላት አህያ ጭነት በስቶ ወድቆ ብታገኘው አንሰው ነው የሚለው በህብረት ነው እግዚአብሔር የምናመልከው። ቅዱሳን መላእክት እኮ በሰማይ ሲያመልኩት እኮ በህብረት ነው በነገድ ምንም የተከፋፍል ሆ አንድ ዓላማ አንድ ህብረት ነው ያላቸው። የኦርቶዶክስ ተዋሕዶ ሃይማኖት ልጆች የሆን ሁላችንም እውነት ትክክል ክርስቶስን አምላክ ወልደ አምላክ ብሎ የተቀበለ ሰው በዚህ ህብረት እንዳይሳተፍ ያደረገው ምንድን ነው ምክንያቱ? ምን አጣለሁ ባልገባ? ዚህ ህብረት ውስጥ ድነት አይኖረው። ለምሳሌ ሐዋርያው ቅዱስ ጳውሎስ ወደ ክርስትና ከመምጣቱ በፊት ክርስቲያኖችን ከሊቃነ ካህናቱ ደብዳቤ እየተቀበለ ያሳድዳቸው ነበረ እና ለእግዚአብሔር የቀናው መስሎት ነው ባለማወቅ። እና እግዚአብሔር ቅንነቱን አይቶ ተገለጠለት አምላካችን ክርስቶስ ደማስቆ ላይ እና ከተገለጠለት በኋላ ምንድነው ያለው? አይ እኔ ስለተገለጥኩልህ ካሁን በኋላ ይበቃሃል፣ እኔን ማመን ብቻ ይበቃሃል፣ ቀኔን ካየ በቂ ነው አላለው። ቀጥታ ወደ ደማስቆ ከተማ ሂድ ነው ያለው። የምታደርገውን በዚያ ሃናንያ የሚባል ሰው ይነግርሃል አለ። ለምን ወለዛ አላከው? ሚስጥራት መፈጸም ስላለበት። አይ መጠመቅ አለበት፣ ቅዱስ ስጋውን ክቡር ደውን መቀበል አለበት፣ ሌሎችንም ሚስጢራት መፈጸም አለበት። ያለዚህ ምን አይገኝም፣ ድነት የለም ማለት ነው፣ ህይወት የለም። ታዲያ ቅዱስ ጳውሎስ ክርስቶስ እንደተገለጠለት አይኔ ካሁን በኋላ ለምንድነው ወደዚያ ምትልከኝ ሌላ ሰው አያስፈልገኝም አንተ ከተገለጽክልኝ በቂ ነው ብሎም አልተከራከረ ቀጥታ ሄደ ከዚያ በኋላ ሃናንያስ ሲጸልይለት አይኑ ተገለጠለት ከዚያ ቀጥሎ አጠመቀው ከዚያ ቀጥሎ አቆረበው ወደ ቤተ ክርስቲያን ህብረት መጣ ማለት ስለዚህ ከባለ ሀምሳ በኋላ ድህነት የሚሰጠው በቤተ ክርስቲያን በኩል ነው ሚስጢራት የሚፈጸሙት በቤተ ክርስቲያን በኩል ነው ህይወቷ መሪዋ መንፈስ ቅዱስ ስለሆነ የቤተ ክርስቲያን ህብረት ስለዚህ ከውጭ ሆኖ መዳን አይቻልም። ኖህ አባታችን ነፍሳትን ያተረፈበትና ያዳነበትና እርሱ የዳነበት መርከብ የዚች ቅዱስ ቤተክርስቲያን ምሳሌ ናት። ወደ መርከቡ የገቡ ፍጥረታት ከትንሹ እስከ ትልቁ ከድቁቁ እስከ ታላቁ ድረስ በመርከቧ ውስጥ ያሉ ድነዋል። ከመርከቧ ውጭ የሆኑት ግን ፈጽሞ ጠፍተዋል። አንድም የዳነ የለም። ይህች እኮ ምሳሌያችን ናት። ከመርከቧ ውጭ የሆነ ሁሉ እንደጠፋ ከመርከቧ ቤተክርስቲያን ውጭ ቤተክርስቲያን መርከብ ናት። ሊቀ ሀመሯ ክርስቶስ ነው በመርከቧ ውስጥ የተሳፈርነው ነው እኛ አማኞቹ ነን ከኖ መርከብ ውጭ ያሉ ፍጥረታት እንደጠፉ እንዳልነበሩ እንደሆነ ሁሉ ከዚች ቤተ ክርስቲያን ክርስቶስ ሊቃ መራ ከሆነላት ከቅዱስ ቤተ ክርስቲያን የወጡ የወረዱ ሁሉም በራሳቸው ህይወት የላቸው በእኔ ያመነውን ወደ ውጭ አልሰደውም አይደል ያለው ውጭ የሚባል ነገር አለ ማለት እኮ ከክርስቶስ ውጭ የሆነ ሌላ አለ ማለት ዝም ብሎ ውጭ ሆኖ መዳን አይቻልም ወደ ውስጥ መግባት አለበት በእኔ ያመነ ወደ ውስጥ ይገባል መሰማሪያ ያገኛል ያለው ወደ ውስጥ ማለት እኮ ወደ ህብረቱ መግባት እኮ ሲያምን ወደ ቤተ ክርስቲያን ይመጣል፣ ይጠመቃል፣ ምስጢራቱን ይፈጽማል፣ ወደ ህብረቱ ይቀላቀላል። ሐዋርያት አባቶቻችን እኮ በሐዋርያት ስራ እንደተጻፈልን እኮ በምዕራፍ ሁለት ላይ እኮ በአንድነት ሲጸልዩ መንፈስ ቅዱስ ወረደላቸው እኮ የሚለው አይደለ? መቤታችን በመካከላቸው ሁና ቅዱሳን አባቶቻችን በጸሎት ሲተጉ ሀብተ መንፈስ ቅዱስን ተቀበሉ ነው፣ በአንድነት ነው አይደለ? ስለዚህ ከህብረቱ መለየት ምንድን ነው ያስፈልገው? ህብረት እኮ እንኳንስ ለኛ ለሰው ልጅ ቅርና ህብረትን ከንብ እኮ መማር እንችላለን። አንዲት ንብ ብቻዋን ብኮን ማርት ትሰራለኝ? ለምን የሌሎቹ መተባበር ስለሚያስፈልጓት ሐዋርያው ቅዱስ ጴጥሮስ ለጢሞቴዎስ እንዲህ ብሎታል። የእግዚአብሔር ቤተ ክርስቲያን ይልና ቤተ ክርስቲያንን ቤቱም የእውነት አምድና መሰረት ነው ይላል። የማን ቤተ ክርስቲያን? የእግዚአብሔር ቤተ ክርስቲያን። የእውነት አምድና መሰረት የሆነች ቤተ ክርስቲያን አለች። ወደዚህ ቤተ ክርስቲያን ኅብረት ያልመጣ ሁሉ ድነት አያገኝም። ሚስጢራትን መፈጸም አለበት። አሁን ሌላም ቦታ ጥምቀት አለ፣ ያው ግለሰቦችም አጠመቅን ሲሉ እናያለን። ለመጠመቅን ያስፈልጋል ክነት ያስፈልጋል፣ አይደለም? ከዚ ቅዱስ ሥጋውን ክቡር ደሙን ለመቀበል ክነት ያስፈልጋል። በሐዋርያዊ ቅብብሎሽ ውስጥ ማለፍ አለበት። ያንን ካላመነ ያንን ካልተቀበለ ድነት የሚባለው ነገር አይፈጸምለትም። ስለዚህ በሜዳ ድነት የለም። በዮሐንስ ወንጌል ምዕራፍ 20 ቁጥር 22 አካባቢ ከትንሣኤ በኋላ አምላካችን ክርስቶስ ደቀ መዛሙርቱን ሲያገኛቸው ንስሁ መንፈሰ ቅዱሰ ልልሃ ደግሙ አጢአት የታደግ ሎሙ እፍ አለባቸውና መንፈስ ቅዱስን አሳደረባቸው ይላል። ከዚያ በኋላ ስልጣነ ክህነት መሆኑን የሚያሳየው ምንድን ነው? ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ኃጢአታቸውን ይቅር ያላችሁላቸው ይቅር ተብሎላቸዋል። ይህ ስልጣነ ክነት ነው። እፍ አለባቸው ከዚያ በኋላ ያ ደግሞ እፍ ያለባቸው ስልጣነ ክነት ያደረባቸው መንፈስ ቅዱስ አገልግሎቱ ምን እንደሆነ ሲገልጽ ኃጢአትን ይቅር የሚልና የሚያስርና የሚፈታ ማለት ነው። ሌላው ሐዋርያው ቅዱስ ጳውሎስ ቲቶ የተባለው ደቀ መዝሙሩን ጢሞቴዎች ደቀ መዝሙሩን እንዲህ እንዲህ ያሉትን ቀሳውስት ሹም እያለ የክነትን መስፈርት ሲያወጣ እንመለከታለን በመልእክቱ እንዲህ እንዲህ ያሉትን ሹም እንዲህ እንዲህ ያሉትን አትሹም ዲያቆናት የሆኑ የሚገባቸው ይህን ይህን የሚያሟሉ ናቸው ጭምቶች የሆኑ ነገር የማያመላልሱ ቃላቸው ሁለት ያልሆነ እያለ የዲያቆናት የሚሾሙበትን መስፈርቱን ሲናገር እንመለከታለን። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ አምላካችን ክርስቶስ በማቴዎስ ወንጌል ምዕራፍ 28። ስለዚህ ሚስጥራትን መፈጸም የሚችሉ ክህነት ያላቸው ሰዎች ናቸው። ከአማንያኑ ተመርጠው ከመንጋው ከህብረቱ ተመርጠው ምስጢራትን የሚፈጽሙ የሚያጠምቁ፣ የሚያቆርቡ ካህናት ይሾማሉ። ይህ በቤተ ክርስቲያን ታሪክም፣ በትውፊትም፣ በመጽሐፍ ቅዱስም በብዙ ቦታ በዘመነ ሐዲስ ኪዳን ክህነት እንደሚያስፈልግ ተደጋጋሚ አምላካችን ክርስቶስም ያስተማረበት ነው ማለት ነው። አሁን ሰፊው የዓለም ህዝብ ቁጥር ጭራሽ የማያውቃለ ወንጌል ያልደረሰዋለ ጫካ ውስጥ የሚኖራለ እና የብዙ ሰው ጥያቄ ነው። ያው ብዙ ሰው ኦርቶዶክስ ተዋህዶ ሃይማኖት ውስጥ ላይሆን ይችላልና ታዲያ እነዚህ ሰዎች ዕጣ ፈንታ ምንድን ነው? ወንጌል በቋንቋቸው እንዲሰበክላቸው ማድረስ ተልኳችን ማስፋት የኛ ድርሻ ነው። እኒህ ሰዎች ወንጌል ሳይሰበክላቸው ሳይጠመቁ ኑረው ባላወቁት ነገር ሊኮንኑ ነው ወይ የሚለው፣ ይህ ፍትሐ እግዚአብሔር ነው የኛ አይደለም። አሁን እኛ ምንጸድቅም ምናጸድቅም ምንኮንን እኛ አይደለንም። የሚያጸድቅም እግዚአብሔር ነው፣ የሚኮንንም እግዚአብሔር ነው። እኛ ድርሻችን ሐዋርያዊ ተልኮ ተሰጥቶናል ለእነዚህ ወገኖቻችን ለአዳም ልጆች ሁሉ በምን ቋንቋ ይናገሩ በምን ቋንቋ፣ በየትኛውም የምድር ክፍል ይኖሩ እነዚህ ሰዎች ወንጌል የሚማሩበትን ነገር ቤተ ክርስቲያን መዋቅሯን እግሯን ዘርግታ መድረስ ግድ ይለናል። ሐዋርያዊ ተልኳችን ሆሮ መሃሩ ውስተ ሁሉ አጽናፈ ዓለም፣ ሂዳችሁ እስከ ዓለም ዳርቻ ድረስ አስተምሯቸው አሳምናችሁም በአብ በወልድ በመንፈስ ቅዱስም አጥምቋቸው ተብሎ አራዊ ተልኮ ተደርሶናል። አሁን እኛ እየሰበክን ያለው ካመነው ህዝብ ላይ ነው ሐዋርያዊ ተልኳችን፣ ይቅርታ አድርጎና እኛ በአባቶቻችን እግር የተቀመጠ እየተወጣን አይመስለኝም። እንኳን ያላመኑትን ለማመን ይቅርና ያመኑት እንኳን በበረቱ ያሉት እንኳን መጠበቅ ተስኖን በእኛ ድክመት የወጡ እናያቸዋለን። ስለዚህ እስከ ምድር ዳርቻ ሄዳችሁ አስተምሩ ነው የተባለ ነው። ትምህርት በማስተማር ነገር ወንጌልን የወንጌሉን ቃል ማድረስ ይኖርብናል። በተለያየ ምክንያት ተደርሶላቸው ተነግሮላቸው ካላመኑ ግን የእኛ ፍርድ አይደለም፣ የእግዚአብሔር ነው። ምክንያቱም ያመነ የተጠመቀ የድናን ነው። ብዙዎች ናቸው። አዎ ብዙዎች ናቸው። ይሄ ታወቀ ነው። ከጻድቃን ይልቅ ኃጥአን ብዙዎች ናቸው። ነገር ግን ምን ይላሉ አበው በምሳሌ ሲናገሩ የሀጣን መብዛት የጻድቃን ማነስ እግዚአብሔርን ያሳዝነዋል። እግዚአብሔር ሳይመክር ሳያስተምር አይቀጣም። ለምሳሌ በኖኅ ዘመን የነበሩት ሰዎች ብናያቸው አስተማሪ ነው ልኮላቸዋል፣ ስላልተመለሱ ተቀጡ። በሰዶም ጊዜ የነበሩ ሰዎችም አስተማሪ ሎጥ ተሰጥቷቸዋል፣ አልተመለሱም፣ ተቀጡ። አሁን ወይሰበክ ዝ ወንጌለ መንግሥት በኵሉ አጽናፈ ዓለም ይህ የወንጌል ቃል በአራቱ ማዕዘን ይሰበካል። ከመ ይኩን ስምዐ ላዕለ አሕዛብ በአሕዛብ ባለማመናቸው ላይ ምን ሊሉ ነው? ምስክር ሊሆንባቸው። አሁን ወንጌል እያንዳንዱ የአዳም ልጅ እጁ ላይ ገብቷል። ሰው የሚባለው ደግሞ አይኑ ጆሮ እጁ እግሩ አይደለም ሰውን ሰው የሚያሰኘው ይሄ ለእንስሳትም አላቸው አርቆ ማሰብ አስተዋይ አይምሮ ነባቢት ለባዊት ነፍስ የተሰጠው ሰው እኔ ምንድን ነኝ ትክክለኛው ሃይማኖት ገር የሚያገኝበት ምንድን ነው ብሎ በእጁ ላይ ባለው መምህር ተምሮ መለወጥ ድርሻዋል ስለዚህ ወንጌል በአሁኑ ጊዜ ያልተሰበከበት ቦታ የለም ጆሮውን ሸምጦ ዝም ብሎ ካላ ያለፈ በቀር በአህዛብ ቤት ሳይቀር ወንጌል ተሰብኮን ዛሬ ሳይወዱ በግዱ የእግዚአብሔር ቃል ነው ይሄ የመንግስት ወንጌል በአራቱ ማዕዘን በየሁሉ እንደሚሰበክ ምናለ መጨረሻ መጨረሻው ላይ ከመይኩን ሰማ በላይ ሊሆን ካመኑ ሊጠቀሙበት፣ ካላመኑ ግን ሊፈረድባቸው። ለምን ማን አስተምሮ ልመን ሲል ምን ነው ያ ጊዜ በጆሮ ሰምተኸው የለ ተብሎ ምስክር ሊሆንበት። አንድ የወርቅ ቀለበት ያለው ሰው ሁለት የብር ቀለበት ባለው ሰው ይቀና፣ ወርቁ ይበልጣል። አንድ የብር ቀለበት ያለው ሰው ሁለት የብረት ቀለበት ባለው ሰው ይቀና፣ ብሩ ይበልጣል። በቁጥር ደረጃ ኃጥአን ቢበዙ በክብር ደረጃ በማንነታቸው ደረጃ ሚዛን የሚደፉ ጻድቃናቸውና ይህን ደግሞ እግዚአብሔር ምን አይለው አሳዝነው እያዘነ ፍትሃዊ ነው እና ፍርዳቸውን ይሰጣቸዋል። አሁን አባት እኮ ልጁን ሲገርፍ ይወደዋል፣ ግን መገረፍ ስላለበት ይገርፈዋል። እግዚአብሔርም ልጆቹን፣ ፍጥረታቱን እያዘነ ግን ፍትሃዊ ዳኛ ስለሆነ ይቀጣቸዋል። ለምን እግዚአብሔር ፈታ በጽድቅ ኮናኒ በርጥ ስለሆነ በእውነት የሚፈርድ በእውነት የሚያጸድቅ በእውነት የሚኮንን ስለሆነ ስለዚህ ማጽደቅም መኮንንም የማን ነው? የእግዚአብሔር ድርሻ ነው። ለምሳሌ አንዳንድ ሰዎች ቤተክርስቲያን አካባቢ ይመጡና እንደ አጋጣሚ ሆነው በግለሰብ ይሰናከላሉ፣ ሊበደሉ ይችላሉ በግለሰቦች ዘንድ ጭቅጭቅ ያለና ለሁለት የተከፈለ እንደዚህ በተለይ በውጭ ዓለም በጣም በዘር ተከፍለውም ብሎ የሚያስጠላቸው ሁሉ አሉ። ለመሄድ ያለው ነገር ድባቡ ማለት ነው። በተለያየ የግል ምክንያት ሰው ከህብረቱ ለመከፈል ምክንያት በግሉ ቢኖረውስ፣ የሰዎቹን ድካም ከማተሳሳተው ከቅድስት ቤተክርስቲያን ለይቶ ግለሰቦች ማየት ነው የሚጠበቀው። በህብረቱ ስኖር መንፈሰ ጠንካሮች እንዳሉ ሁሉ ደካሞችም የዛሉም የወደቁም አሉ። ቤተክርስቲያን የጻድቃን ቤት ብቻ አይደለችም። ሀጣንም እንደኛ ያሉ የሚኖርባት ናት። ድካሞችም አሉባት፣ ጠንካሮችም አሉባት። ስለዚህ ወደዚህ ሽብረት የሚመጣ ሰው የግለሰቡን ድካም ከሃይማኖት ወይም ከቤተ ክርስቲያኗ ለይቶ አንጥሮ ማየት ይኖርበታል። ቤተ ክርስቲያን ሐመረ ኖኅ የኖኅ መርከብ ናት ትባላለች። በኖኅ መርከብ ውስጥ ይኖሩ የነበሩት እኮ እባብና ርግብ ናቸው አለ። አሁንም በቤተ ክርስቲያን ውስጥ በጣም ብዙ ርግቦች እንዳሉት ሁሉ ብዙ እባቦች አሉ። የግል ጉዳያቸውን የሚያስፈጽሙ ሰዎች እምነቱ ሳይኖራቸው ምእመናን እኔ የሆነ ጥፋት ሳጠፋ ቢያዩኝ፣ ወይ ሌላ ወንድሜ እንታ ጽ ወይ የንታ አይነት ሁሉ ሌሎችም ሰዎች የሆነ ጥፋት ስናጠፋ ቢያዩን እኛን ሳይሆን መመልከት ያለባቸው ማንን ነው? ቤተ ክርስቲያንን ነው። ቤተ ክርስቲያን የእግዚአብሔር የክብሩ መገለጫ በረድኤት የሚገለጽባት መሆኗን ይህን ነው ማየት ያለባቸው እንጂ እንዲያው እገሌ ካለበት ቤተ ክርስቲያን አልሄድም የሚል አስተሳሰብ ውስጥ ከገቡ ይሄ አለመማር አለማወቅ መሆኑን መገንዘብ ያስፈልጋል። ስለዚህ ረባብና ረግብ በቤተ ክርስቲያን ውስጥ የሚኖሩ መሆናቸውን ለይቶ ማወቅ ያስፈልጋል። ያንድን ግለሰብ ተገልጋይ ክርስቲያን ድካሙን አይቶ አይ ክርስትና ኮ እንዲህ ነው ብሎ ግለሰቡን ድካም ከቤተ ክርስቲያኑ ጋር ወይም ከሃይማኖቱ ጋር አያይዞ ከሆነ ይህ እይታው ተሳስቷል። ይህ ከሆነማ እስካሁን ድረስ በበረቱ የሚኖር አልነበረም። ስለዚህ ቤተ ክርስቲያን ቤተ ክርስቲያን ናት፣ ግለሰብ ግለሰብ ነው። ጻድቅ ሰባት ጊዜ ይወድቃል፣ ሰባት ጊዜ ይነሳል። የአንድ ሰው መውደቅ ለአንድ ሰው መጥፋት ምክንያት ሊሆን አይችልም። አገልጋዮችና ተገልጋዮች ምክንያት ስህተት ከቤተ ክርስቲያን መራቅ የለባቸውም። ቤታቸው እኮ ናት። ለማን ይተዋታል? ጠንካራ የሚያሰኘው እንዲያውም ገብቶ ውስጡን ችግሩን ፈቶ በሰላም እንድትቀጥል እንድትኖር ማድረግ ነው እንጂ ከችግሩ መሸሽ እሱ መፍትሄ ሊሆን አይችልም። ችግሩን መፍታት አስተዳደራዊ ችግር ከሆነ ያለመግባባት ጉዳይ ከሆነ እርሱን ገብቶ መፍታት። ምክንያቱም ባለቤቶች ነን፣ እንግዶች አይደለም ለቤተክርስቲያን እኛ ሁላችንም ቤተ ክርስቲያን ለጳጳሳቱ፣ ለካህናቱ፣ ለመመናን ምንታወት አይደለም። የሁላችንም ቤት ናት። ስለዚህ ሁላችንም ያስጨንቀን ያስገባል። እለት ለት የቤተ ክርስቲያን ጉዳይ ምን ይለናን ያል ቅዱስ ፓውል እለት ለት የሚያስጨቀነ የቤተ ክርስቲያን ጉዳይ ነው ይላል። አንዳንድ ሰዎች ደግሞ ከአንድ ቤተ ክርስቲያን ያስተዳደርን ከል ሲያዩ ያም ቤተ ክርስቲያን ትተው ከሌላዊቱ ቤተ ክርስቲያን ይሄዳሉ። ይሄ መፍትሄ የሆነ አይሆንም። ሰዎች እየተከተሉ ቤተ ክርስቲያን እጅን የሚነሱ ሰዎች አሉ። ይህ ሰውን መከተል የሆነባቸዋል። ከዚያው ከአጥቢያችን ያለችው ቤተክርስቲያን የአስተዳደር ችግር ካለባት አባቶችን መክሮ በጸሎት አግዞ አስተዳደራዊ ችግሩን እንዲያርሙ እንዲስተካከሉ ማድረግ ነው እንጂ ይህኛዋን ቤተክርስቲያን ትቶ ወደዚያኛው መሄድ ይሄ መፍትሄ ሊሆን አይችልም። ባለቤቶች ነን። ኢኮነ ነግደ ወፈላሴ እንግዶች መጻቶች አይደለንም። የቤተክርስቲያን ባለቤት ልጆች እስከሆነ ድረስ ልጅ ከአባቱ ቤት ወጥቶ የሚኖረው ህይወት ሕይወት ስላልሆነ በአባታችን ቤት በጎውን ነገር እንደምንቀበለው ሁሉ ለአባታችን ቤት የሚመጣውን ፈተና በጋራ ተቋቁመን ችግሩን መፍታት ነው እንጂ የችግሩ ተደራቢው ሆነንና የችግሩ ምንጭ መሆን የለብንም ነው። ስለዚህ ወደ ህብረቱ መግባት ለመዳን አንድና አንድ ሌላ አማራጭ የሌለው ነው። እንዲሁም በቤተክርስቲያናችን ጠንካራ የሚባለው አሁን በዓለሙ ጥሎ ማለፍ የሚባል ሩጫ አለ። በቤተክርስቲያን ግን ጥሎ ማለፍ ሳይሆን የደከመውን ይዞ ማለፍ ነው የሚያሸልመው። በሮሜ መልእክት ምዕራፍ 14 ቁጥር አንድ ላይ የደከመውን ተሸክማችሁ እለፉ ነው። ሀላይም እኮ አገልጋይ ሊሆን ይችላል ከታይም የደከመ አካል ካለ እሱን ተሸክሞ ማለፍ እሱ የእድገት ምልክት ነው። ታላቅ ወንድም እድገቱን የሚገልጸው ትንሹን በመሸከም ነው። በቤተክርስቲያን የምንኖር ሰዎችም እድገታችን የሚለከው የደከሙትን ተሸክመን ስናሻግራቸው ነው። አደግንም የምንባለው በዚህ ልክ ነው። ሃይማኖት ባህል ነው ይላሉ። እውነት ሃይማኖት ባህል ነው ወይ? ሃይማኖት ባህል አይደለም። በመጽሐፍ ቅዱስ ውስጥ ዶግማ፣ ቀኖናና ትውፊት ሶስቱ ነገሮች ናቸው የሚኖሩት። ትውፊት ሲባል ለምሳሌ ከእግዚአብሔር ለቅዱሳን መላእክት ነው አይደል ሃይማኖት የሰጠው ከዛ ለአዳም፣ ከዛ አብርሃም ሲመጣ ለልጆቹ ነው። ይህንን ነዋውን ትውፊት ብለን በመጽሐፍ ቅዱስ ውስጥ የምንወስደው። ሃይማኖትን ባህል ነው ብለን በመጀመሪያ ደረጃ አናነሳውም። ሃይማኖት የሚያዘው መልካም ምግባር የሚገለጽበት ባህል ይሆናል። ለምሳሌ በሃይማኖታችን ወንጌል ተቀበለናል። ክርስቶስ አምላካችን ሰው ሆኖ ያስተማረው ህያው ቃሉ ወንጌሉ፣ ምግባረ ወንጌሉ ባህል ሆኗል በኢትዮጵያ ባህል የአንድ ህዝብ ወይም የአንድ ነገድ መታወቂያ መገለጫ ነው። አንድ ነገር በተደጋጋሚ ሲደረግ ባህል ይሆናል። ስለዚህ በሃይማኖታችን እንድንፈጽማቸው የታዘዝነው ምግባራተ ወንጌል አሉ። እነዚያን ምግባራተ ወንጌል የኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታዮች የሆን በዕለት ከዕለት እንቅስቃሴያችን በየጊዜው በየሰዓቱ ስንፈጽማቸው ባህል ወደ መሆን አድገዋል። ለምሳሌ ክርስቶስ አምላካችን እንግዳ ብሆን ተቀብላችሁኛል ብሎ በጎቹን ዋጋ ሲሰጣቸው፣ ክፉዎቹን ደግሞ እንግዳ ብሆን አልተቀበላችሁኝም ብሎ ይወቅሳቸዋል። እንግዳ መቀበል ምግባረ ወንጌል ነው፣ አምላካዊ ትእዛዝ ነው። ይህ እንግዳ መቀበል በእኛ በኢትዮጵያውያን ከምግባረ ወንጌልነቱ ከፍ ብሎ ባህል እስከመሆን ደርሷል። ለምን ቢባል ስለምንፈጽመው፣ ስለምናደርገው እንግዳ መቀበል አምላካዊ ትእዛዝ ነው። እንግዳ መቀበልን ግን ኢትዮጵያዊ ባህልናችን መገለጫችንም ስለሆነ አምላካዊ ትእዛዝም ከመሆኑ የተነሳ ሕዝባችን ወይም የኦርቶዶክስ ተዋሕዶ ልጆች ምዕመናን እንግዳ ሲመጣ አክብሮ ተቀብሎ እግር አጥቦ ቤት ያፈራውን ምግብ መግቦ ምኝታውን ለቆ ማሳደር፣ ጧት ሲወጣ ለእንግዳው ስንቅ ሰጥቶ መንገድ አሳይቶ መስደድ ምግባረ ወንጌል ነው። ግን በየጊዜው ከመደረጉ የተነሳ ወደ ምን ተቀይሯል? ወደ ባህል ተቀይሯል። ስለዚህ እንደ አይነቱን መግባር ምንለዋለን እንለዋለን፣ ቅዱስ ባህል እንለዋለን። ለምን ቢባል ዋጋ የሚያሰጥ ስለሆነ። ባህል ከሰው ሊመነጭ ይችላል፣ ሃይማኖት ግን መገኘው እግዚአብሔር ነው። ባህል ያርጋል፣ ባህል ይሞታል፣ ይወለዳል፣ ይሻሻላል፣ ይለወጣል። እነዚህ ጠበያት ለሃይማኖት አይሆኑም። ሃይማኖት አይለወጥም፣ አይቀየርም፣ አያርግም፣ አይሻለም። የሰጠን የገለጠልን የማይለወጠው የማይሻሻለው እግዚአብሔር ስለሆነ ቅዱስ ያሬድ ደግሞ ስለ ሃይማኖት ምን ይላል የሚለውን ሃሌሉ

ታው በሁለት መሆኑ አንደኛው ነአምን ክልኤተ ልደታተ የሚለውን የሚያመሰጥርልን ነው። ቅድመ ዓለም ያለ እናት ከአብ መወለዱን፣ ድር ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም ያለ አባት ያለ ዘራበሲ መወለዱን ሲያጠይቅ እንግዲህ ይሄንን አስቀምጦለላ እውነት ነው። ቤተ ክርስቲያን መልስ አላት ብቻ ሳይሆን ራሷ መልስ ናት ብለን ተነስተናል። መልስ ናት የተሰኘው ፕሮግራማችን ይቀጥላል። እንደዚህ አይምሯችሁን የሚፈትኑ ጥያቄዎች ሲመጡ ብትልኩልን ሊቃውንቱ እየመጡ በደንብ ያስተምሩናል፣ እምነታችንን ያጠነክሩልናል። የዛሬውን ፈጽመናል። በቀጣይ በሌላ ጥያቄ እንገናኛለን። በቸር ያቆየን።